ይህን ሰውዬ እንዳትከተለው። እሺ አባቴ ይሄንን ሰውዬ እንዳትከተል ብሎኛል። ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው ነው። የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻችሁ ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈጡ እርሻችሁን በፈለጋችሁበት አቅጣጫ ኑቶ ማሳህን እንግዲህ በዚህ አቅጣጫ በዚህ አቅጣጫ ተብሎ አይገደም። ይመቸኛል በመት ነው። አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው። አንተም ደግሞ ል ይሄን ሰው እንዳትከተል አባትዮ፣ ይሄም ሲሞት ይሄም ልጁም ደግሞ ልጅ ሲወልድ ይመጣና ይሄን ሰውዬ እንዳትከተል ወይም መንግስት፣ ጥብቅና ይቆምልኛል ብዬ ሳይሆን ቁርአን ወንገልን ስለሚቃወም ወንገል ጥብቅና ይቆምልኛል ብዬ ነው። ሙስልሞች ቁርአን ከአላህ የወረደ ነው ብላችሁ የምታምኑ ከሆነ እናንተ በቁርአን ታምናላችሁ እንጂ ማንም ቁርአን እንዳይነካ ማድረግ አትችሉም። ምክንያቱም ቁርአን የአላህ እንጂ የእናንተ አይደለም። አላህ ደግሞ ቁርአንን ሲያወርድ ለሁሉም ሰው ነው። እናንተ ግን መጀመሪያ ሙስሊም ካልሆንክ ቁርአንን አትነካም፣ ታረግሰዋለ ትላላችሁ። ሳያውቅ ሰው ምን ብሎ ያምናል? እምነት እኮ የሚወለደው ከማወቅ ነው ለማወቅ ደግሞ ማንበብ ይጠበቅብሃል፣ መማር ይጠበቅብሃል። መረዳታችሁ አስፉት፣ አትሰብስቡት። እናንተ መጽሐፍ ቅዱስን እንዳታነቡ የከለከላችሁ ማን ነው? መጽሐፍ ቅዱስ ቅዱስ መሆኑ እናምናለን፣ ግን እናንብብ ብትሉ እልል ብለን ነው ምንቀበላችሁ። ሳታቁ ልታምኑ አትችሉምና ምክንያቱም መጽሐፍ ቅዱስ ለሰው ሁሉ ተብሎ የተጻፈ እስከሆነ ድረስ እናንተ ግን ቁርአን ተነካብን እያላችሁ እር ትላላችሁ። ቁርአን ስህተት ካለው አዎ ስህተት ነው ተብሎ ይነገራል። ቁርአን የተጻፈው ለሁሉም ሰው እኮ ነው። ቁርአን ስህተት ካለው ለልጄ ስህተትን እንዴት አስተምራለሁ? ስህተት ነው ላለው አንተ ሳታቅ ስለተቀበልከው እኔም ሳላቅ ልቀበለው ሳላቅ ላስተላልፈው እንዴት ይሆናል? ጎበዝ እስካስብ ነገሩ። በእናንተ ከገደባችሁት፣ ግን የእግዚአብሔር መሆን ቀርቶ የአላህ መሆን ቀርቶ የእናንተ አደረጋችሁት። ስለዚህ እውነት ከሆነ ለሁሉ ይፋ ይሁን፣ ይውጣ። ቁርአን በአይሁድ ነቢያት ያምናል። የአይሁድ ነቢያት ኦሪትን ያምናሉ። ስለዚህ ኦሪት አለ፣ ወንጌል አለ፣ ቁርአን አለ። ቁርአን በአይሁድ ነቢያት እንመዝነው፣ በኦሪት እንመዝነው። ፈጣሪ ብላችሁ የምታስቡ ከሆነ ፈጣሪ ዋጋው መፍጠር ከሆነ መግደል ዋጋው ሊሆን ስለማይችል ከሶስቱም ከኦሪትና፣ ከወንጌል፣ ከቁርአን የትኛው ነው የፈጣር ዋጋ ሊያሟላ የምችለውን አብረን እንመዝን። መጽሐፍቶቹ ሁሉም ለሰው ልጆች የተጻፉ እስከሆኑ ድረስ። ከዚህ ውጭ ግን ሰው ሳያቅ እመን ማለት ግን ማስገደድ ነው። ስለዚህ ማንም ቁርአን ያነባል፣ ስለ ቁርአን አስተያየት ይሰጣል። እናንተ ስለ ፈቀዳችሁ አይደለም ቁርአን ለሰው ልጆች ሁሉ ተብሎ ስለተጻፈ እንጂ ያ ካልሆነ መሳሳታችሁ እወቁ። በድሮ ጊዜ አጋንንት በጣዖት አድረው በአምላክ ስም ሰዎችን ያስቱ ነበር። ሰዎች ደግሞ ልጆቻቸውን ይገብሩላቸው ነበር። በአምላክ ስም ደም ማፍሰስ አምላክ ፈጣሪ ሲሆን መግደል ከእግዚአብሔር የመለየት ውጤት ነው። በተናቀ ጥበባቸው ግን ያስቱዋቸው ነበር አምላክ ሰው ሆኖ ይህን ሲያፈርስባቸው ዛሬ ደግሞ አጋንት በሰዎች አድረው በአምላክ ስም ሰዎችን ማሳት ጀመሩ ይህው ደግሞ መነሻው ቁርአን ነው ቁርአን የአይሁድ ነቢያትና ነቢያትን ሲያነሳ የአምላክ ስም ስሙ ማድረጉ ነው ፍቃዱ ግን ከእግዚአብሔር ፈጽሞ የተለየ ነው ደማ አፍሰስ ነው የዘላለም ሰይፍን ነው ስለዚህ በጣዖት አድሮ ሰዎችን ያስት የነበረ ሰይጣን ዛሬም በሰዎች አድሮ በአምላክ ስም ሰዎችን ያስታል። የቁርአን ትልቁ ገበና ሰዎችን ጥይት መከላከያ እንዲለብሱ ያስተማረ እግዚአብሔር ነው ይላል። ሞት ከእግዚአብሔር መለየት ውጤት ከሆነ የሰልፍና የሰልፍ ስርዓት ኩላ። ያስተማራቸው ለሰዎች ጋኔን ነው፣ ሰይጣን ነው። ምክንያቱም ሞት እግዚአብሔር መቃወም እስከሆነ ድረስ፣ ሰይጣን ደግሞ ነፍሰ ገዳይ ነው። በኃጢአት ከእግዚአብሔር ለይቶ ነው ሰዎችን ማደሪያ የሚያደርጋቸው። ስለዚህ ሰዎችን የማሳቻ ዘዴ በአዲስ ክዳን የጋኔን መሳሪያ፣ የሰይጣን መሳሪያ መጀመሪያ ሀ ብሎ የጀመረው ቁርአንን ነው።